ምን ከዚህ በኋላ አንተ ፍቅር የመግፋት አቅሙ የለኝም፣ ግን ደሞ አሁን ጊዜው አይደለም። ለምንድነው አሁን ጊዜው አለ፣ አባትሽ እንደሆነ ሆስፒታል ገብቷል። ዶክተር ደም እንደረሰን ተሻለ አይደለም የመዳን ተስፋ አላቸው እያለ ወለታ አንተ የኔ ተሴነ ለይኩን እኔ አላም ባክሽ ባክሽ ልጅ አያየሽኝ አይደል? ከንፈሬ ራሱ እንዲድርቅርቅ እንዳለ ብታሚን ባታሚን፣ እህል ከቀመስኩ ሁለት ቀን ሆኖኛል። ብቸኝነቱ እረ ስንቱ ነገር ይነገራል። ይ ስቴ ይህናቼ ሜዳነስ ብዬ አልጠየቅሽም፣ ምክንያቱም ከዚህ በኋላ ስለዛችን ቁስሎች ማሰብ አልፈልግም። ይኸው ለሁለታችንም ፈጣሪ እጃችን እየሰጠን፣ አንድ ቀን እንኳን እንዴት ነህ ብዬ ሳልጠይቀው አሁን ሐኪም ቤት ነው ያለው። ምን ነው በጣም አመመው እንዴ? ወይኔ የተሰማ የትዳር አጋሪ፣ እንደው ፈጣሪ ይቅርታውን ሳላገኝ ምንም ነገር እንዳታደርግብኝ አደራ። ግን ይሄ ማስመሰልሽ መች ነው የሚቆመው? ምናትሽ የእሳቸው መስፈርት ምንድን ነው? ምን አለፋሽ እማታባዩ ይበዛል ነው የምልሽ እኮ ነገርኛ። ምንድን ነው ምን አለፋሽ? ይኸውልሽ፣ እማጠጣ፣ እማታጨስ፣ ምንም ሱስ የሌለባት አንገቷን የደፋች ቀሚስ የምትለብስ መንፈሳዊ የሆነች ቤተሰቦቿን የምታከብር ያቺ መሰሪ ልጅሽ ደግሞ ሰው ከመጉዳት ውጭ ጸጸት ይባል ነገር ታውቃለች ወይ? ምን መቼም፣ እኔ በእንደዚህ አይነት ሁኔታ ራሴን አሰልፍ ይሰጣለሁ ብዬ አልገመትኩኝ ነበር። ምናልባትም ሳስች ከሆነ ብዬ እያሰብኩኝ ነበር። ሚን በዚህ ውሳኔሽ፣ መቼም በጣም አፈቅርሻለሁ። እኔም በጣም አፈቅርሻለሁ። ይቅርታ አንድ ስራ ኤርሚያስ ያሰበውን ነገር ፈጸመ ወይዘሮ ገኒ ከኤርሚያስ ቤት ሰራተኛ ሁኜ መኖር እፈልጋለሁ በማለት ሰራተኛ ልትሆን መጣች በጣም ይገርማል ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሜን ክፍል 15 ተለቀቀ። ወደ ክፍል 14 እንግዲህ ስንደርስ ማነች ኑሐሜን እና ኤርሚያስ እየተጫወቱ ስለ ፍቅር ያወሩ ነበረ። እሱ ክላስ አልጋ እያነጠፈች እየመጣባት ግን እሱ ያሰበው ተንኮልም ነበር ማለት ነው መጨረሻ ላይ እንግዲህ ናሆሚ ከዛ ወጣ ስትመጣ አባቷ የለም፣ ከኩርሲው ጋር ተነስቶ ሂዷል። በዚህ ጊዜ አባቷን ስታጣ ኦር ያባቴ የት ገባብ? በማለት ናሆሚ ቤቱን በር በርታ ታቀልጣለች። በዚህ የተነሳ ኤርሚ ከጎናቸው የአሁኑ ራሱ ቤት ስላመጣቸውም ሰውየውን ማሳከም አቶ ተሰማን ማሳከም አለበት ብሎ ቃል የገባበትን መሰረት እንግዲህ ቃሉን ለመተግበር እሷን ሰርፕራይዝ ሊያደርግ ሆስፒታል ወስዶታል። በዚህም ጊዜ እያለቀሰ ከኩርሲ ስታጣው ሲነግራት፣ አንቺን ሰርፕራይዝ ለማድረግ ነው እና ሆስፒታል ነው በባለፈው የታከሙበት ሕክምና እዛ ወስጃቸው ነው በማለት እሷም እየሮጠች ወደ ሆስፒታሉ ትሄዳለች። በዚህ የተነሳ ከተረጋጊ ምንም አልሆኑ ደህና ጥሩ ደረጃ ላይ ነው የሚገኙት እያለች ነበረ። በዚህም የተነሳ እንግዲህ በጣም አመሰግናለሁ ላደረግክልን ውለታ ሁሉ እያለችው ነበረ። በዚህም የተነሳ እሱም እንዴ ምን ውለታ ነው እኔ አባትሽ አንችን የመሰለ ቆንጆ ፍቅረኛ ስለሰጠኝ ስላገኘሁ እያላት ነበረ። እሷም በዚህ የተነሳ አባትሽ እንትን ሲሉ ሽማግሌ ልኬ ምን ብዬ እያለ እንትን ሲላት ነበረ። እሷም ላደረግክልን በባለፈውም ከኩርሲ እየገፋ ይዘህ መተህ አባቴን በሕይወት እንትን ስላልክልኝ አመሰግናለሁ። አሁንም ደግሞ ለማሳከብ ደፋ ቀና እያልክ ላደረግክልኝ ነገር ሁሉ አመሰግናለሁ በማለት ምስጋናዋን ሰጥተዋለች ማለት ነው። እንግዲህ ይሄን ያለ ያለ እንግዲህ ወደ ማ ነው ወደ ቤት አባቷ ጋር በመሄድ ሆስፒታል በመግባት አባቷን እየጠየቀች ነበር። ልጄ ደህና ነኝ፣ ይሄ ልጄ ያደረገልኝ ሁለት አመቼን ማድረሳውም እያለ ሲል ነበር። አባዬ አይዞህ እያለች ቀና ትታያለች። ላው ላይ ድፍት ብላ ስለ አባቷ እንትን ስትለው ነበር። አባቷም ጥሩ ደረጃ ላይ እገኛለሁ በማለት አቶ ተሰማን እንትን ይላታል ማለት ነው። እንግዲህ አባቷ አሁን ላይ ጥሩ ደረጃ ይገኛሉ ማለት ነው። ደስ የሚለው ነገር እንግዲህ አሁን ላይ አዳዲስ ተጨምረዋል ማለት ነው። ለምሳሌ አቶ ይሁን ይሁን ስሙ እሱ ደግሞ ተጨምሯል ማለት ነው። ታስታወሳችሁት አረብ ድራማ የቤዛ አባቱ ነው የቀረበው ማለት ነው። ሙቶ የነበረው ተነስቶ መጥቷል ወደዚህኛው ፓርት ማለት ነው። ለማንኛውም ቤዛ መታለች፣ ሁሉም እየተጨመሩ መጥቷል ማለት ነው። ደስ ይላል። ለማንኛውም እንግዲህ ወደ ድራማው ስንመለስ አቶ ይሁኑ ይሁኑ እሱን ሆስፒታል ሲያየው እንዲህ ወደ ሽንት ቤት መስሎት ወደዛኛው ክላስ እየገባ ነበር። እንዴ ይሄ ሰው እያቀዋለው አላቀው ያለ ይቅርታ በስህተት ነው በማለት እንግዲህ አቶ ተሰማ ከህመማቸው ከሁሉ ነገር እንትን ስላሉ በጣም ራሳቸውን አንተም ብለዋል። ስለዚህ ሲያየው ደንግጦ ይመለሳል። ተመልሶም ደግሞ ሲያየው ነው አይደለም እያሉ ነበረ። እንግዲህ ጓደኛው የሚወደው ይህ ባለ በፊት ጓደኛውን ሲያየው በጣም ነበር ነህ አይደለህም ብሎ ተመልሶ ሲገባ ምን ነህ ነው እያለ ሁሉንም ነገር ያጫውተዋል ማለት ነው። አይዞህ፣ እኔ ከጎንህ አለሁ፣ እደርስልሃለሁ እያለ በአንዱ ቢጥል በአንዱ እንግዲህ አቶ መኩሪያን ታውቃላችሁ እንግዲህ ከቤታቸው አሰጥቶ የተሳሳተ መድኃኒትን ብሎበት በዛ ነው የተነሳ እንግዲህ እንደዚህ ድህነት ላይ ወደቁት ማለት ነው። በዚህም የተነሳ እንግዲህ አይዞህ እኔ አለሁልህ ጓደኛ የድሮ ባለ ሁለት አይነክ እያሉ ነበረ። እሳቸውም እሺ በማለት ደስ ብሏቸዋል ማለት ነው። አይዞህ ማለትም እንግዲህ በችግራቸው ጊዜ አገኝተዋል ሰው ማለት ነው። እንግዲህ ሁሉንም ነገር እየጠየቁት ሳለ ሁሉንም ነገር ልጅህ ስ ምን ሌላ ልጅ አለችኝ እያለ ስለ ናሆሜ የሚያወሩታል ማለት ነው። እሱም እያወራቸው ነበረ። እንግዲህ ወደ ቤት ስንመለስ ናሆሜና እሷ እንግዲህ ናሆሜና ማን ነው ኤርሚ እያወሩ ክላሱ ነው። እሱም እንግዲህ ስለ ፍቅራቸው እየተወያዩ ነበር። አንተ አባቴን እንደዚህ ስላደረግክልኝ እያለች እያአባቷን የምትሳሳለት እንደዚህ ስላደረገላትም እሷም ግን ስለ ኤርሚያስ ጋር ወደ ፍቅር ገብታለች ማለት ነው። በቃ በዚህ የተነሳ እንግዲህ ከመሀል እነሱ እቤት እንደሆኑ ከድንገት ወይዘሮ ገኒ ትመጣለች። ገኒ እንግዲህ እንዴት መጣች በማለት ማነች? ሰው የዘራውን ነው በእርግጥ የሚያጭደውና እያለቀሰች እየፋረቀች ትመጣለች። በዚህም የተነሳ እሷም በጣም ትደነግጥና፣ ና ምን ፈልገሽ እንዴት ቤቱን ማናሳየሽ? እያለቻት ነበር። አይ ማንም አላሳየኝ አንችን ተከታትየ ነው የመጣሁት። ናሆሜ ልጅ ይቅር በይኝ፣ እኔ አጥፍቻለውኝ ብዙ ጥፋቶችን፣ አሁን ግን ተጸጽቻለሁ እያለች አሁንም እያስመሰለች መታለች ማለት ነው። በእናትሽ ይቅር በይኝ በማለት አሁን ውጪ ከሰው ቤት እኔ እያለቻት ነበረ እንዴ አልወጣም ብላ ዲፍት ብላ ስታለቅስባት፣ ይሄን ያንሶን ባሽን አታልቀሽብኝ ስትላት፣ እባክሽን ከበላሁኝ ሶስት ቀኔ ነው አፌ ድርቅ ብሏልና ከትናንት ጀምሬ የበላ ሁኔ ስትላት፣ ምግብ ሰጣትና፣ ጅቢ ና ህች ስትላት ነበር እኔ ትጅ ከዛ ቤትም ኪራይ የምከፍለው ሳጣ አስወጥተውኝ ሜዳ ላይ ነው ያለው። ትባክሽን ተለመኝኝ አንድ ውዳቂ እስከማገኝ ምንትን እስከምል ድረስ እያለች አልነበረ። ኑሃሜም ግን ብር እሰጥሻለሁ፣ ወይም በቃ ተከራይተሽ እንድንኖር እናንትን እኔ ሁን፣ አልወጣም እያለኝ ታለቅሳለች። ተደፍታ እንግዲህ አዎ ብዙ በድያለሁ ብዙ ነገር አድርጊያለሁ እያለች ስታለቅስ ነበረ። በዚህም የተነሳ እንግዲህ ኑሃሜንም በቃ እ በቃ ይህንንም እንትን ካለ ኤርሚያስን ነገር እያለች ነበር። እሷ ዝም ብሎ እንደዚህ ስትል በለ ነገር ነው የመጣችሁና አንቺማ እዚህ የመሰለ ቤት ገብተሽ ፈጣሪዋን ራሱ ያማራኝ ነው። ጌታ የሚያድ ያላል እንጂ ያቺኛይቱ ሴት እንደወደቀች ልጅ አትታወቅም። አንቺ ማዚ የመሰለ ቤት ገብተሽ እያለኝ ነበር። እኔ ሽንት ቤትም ካላችሁ እባካችሁኝ ሽንት ቤትም አጸዳለሁኝ ቤትም በቃ ያላችሁኝ ንጽት በረንዳም ሊሆን ልጠር እያለች ታለቅሳለች፣ ትጸጸታለች። ያደረግሽው ነገር ሰው የዘራው ነው አየሽ የሚያጭደው። ሁላችንም ተሰብስበን በፍቅር እንኑር ስንልሽ አንቺ ግን ከእናንተ ጋር አልከተልም ብለሽ ያን ሁሉ መጥፎ ነገር አደረግሽ፣ እያለቻት ነበረ። እንግዲህ እሷ ሰራተኛ ሆና ጽዳት ማጽዳት ጀምራለች። ሰው የዘራውን ነው የሚያጭደውና አሁን ላይ ነሆሜንን ደጅ እየጸናች ነው ያለችው ማለት ነው። በዚህም የተነሳ እንግዲህ ናሁሜም ይህንም ባለቻት ጊዜ በቃ ለኤርሚያስ ነግሬ ነው ብል ትላት ነበር። ኤርሚያስንም ተነገረች በኋላ ለጊዜው ትቀመጥ በማለት ሰራተኛ ሆና እያሉ ነበረ እንግዲህ እሺ በማለት ነበረ። እናንተ ጥሩ ናችሁ፣ ግን እንዴት ነው ተሰማ እያለች ባልሽ ነው ያለቻት፣ እንጂ መጀመሪያ ባልሽ በጣም ጥሩ ሰው ነው፣ ቤቱ ራሱ እያለቻት ነበር። አየሽ ባልሽ አልሽ የራስን ባለቤት ግን ጨርመሻል ጠየቁሽ ማፍሪ ኮኑ ምን ላድርግ እያለች አሁንም ማስመሰሏን ቀጥላለች። ወይዘሮ ገኒ በዚህም የተነሳ እንግዲህ ገኒ ይሄንን ብላ ትታት ሄዳለች። ናሁሜም ሁሉንም ነገር ለኤርሚ ነግራዊ ኤርሚም አይቻልም በቃ ቢላትም በቃ ለጊዜው በማለት እንትን ብላ ነበር ጽዳቷን መስራት ጀምራለች። ራቢ ብላ ብይናል ምግብ ላቅርብልሽ ትላታለች። ስያወራች ትህዝብ ቤት ማ ጉድ ሳልሰራ አያልወጣም በማለት ለተንኮላ የመጣችውና እየፎከረች ነው ያለች። አሁኑ ገድኒ በግፋት የታጠረችው ልጅ ጠፍታለች። ወደ ምን እንደገባይ ስትላላቅልሽም እያለች ነበረ። ተስፋ ቆርጣለች እና ናሁሜም ማለት ነው በዚህ የተነሳ እንግዲህ ይህን ብላት ትሄዳለች። በዚህም ጊዜ እንግዲህ እንድትወጪ እንፈልጋለን ከቤት ዛሬ የኔና የኑሃሜን የራት እንትናለን ዝግጅት እንደ የራት ታዳን ያዘጋጅላችኋለሁ እኮ ለምንድን ትትለኛለ እያለ ቢሆንም እኛ ራሳችን ያዘጋጅ ነው አንቺ ያዘጋጀ ሽውን አንፈልግም ነገሩ ው እና ኑሃሜን ብላት ራሱ አልፈልግም አንቺ እንድትሰጪ ብላታለች። አዎ እኔ ነኝ ያልኳት ምክንያቱም አንቺ መድኃኒት አድርገሽ ልሰጫ ትቻያለሽ እና እንዳትበይ ያልኳት በማለት ገኒን እንዲህ ላታለች። ይሄን ያክል እያለች ነበር እንግዲህ አቶ ተሰማንማ ፍሬ ያለው እየ ድሮ ባለቤቴ ውወን ይጎኔ እያለች ስታስመስል ነበር። ይሄንን አታስመስ እያሉ ሁላቸውም ነቅተውባታል በይዘ ማለት ነው። እሺ በማለት ትወጣለች። እንግዲህ ማለት ነው እነሱ የሚያስቡትን ኤርሚ የሚያስበው የራት እንትን አለ። ወደ ለይኩን ጋር ስንመጣ እንግዲህ ለይኩን ይ እንዲሁም የዝህን የኤርሚያስን ፍቅረኛ ከእሷም ድርዬ ናት። በጣም ይገርማል። ከይኩን ልጅ ጋራ አብራ ከእሱ ጋር ድራ እንግዲህ ይመጣባቸዋል። ለይኩን የሚባለው የአቶ ተሰማ ጓደኛ ማለት ነው። ቤቱን ክፈቱ የሚባል እንዴት ይክፈተው ልጅቷን መጋረጃ ውስጥ ይጨምራታል። በዚህም የተነሳ እዛ ጨምሮ እንዳትወጪ በማለት እሷን ያስጠነቅቃል። በሩን ይወግራል። እሱ እንግዲህ ያጨሳል። ሲያሸተው እንደዚህ ሽታህ ራሱ እያለ ነበር እንደዚህ እንትን ሲለው እየነበረው። በዚህም ጊዜ ክላስ እገባለሁ በሚለው ጊዜ አሁን ምን ትሰራለህ እያለ በድንጋጤ ነበረ። በዚህም ጊዜ እንግዲህ ዞር በል ብሎ ሲገባ ሲጋራ ያጨሰውን ክላስ እያገኘዋል እንግዲህ ጓደኛውም የኤርሚያስ ጓደኛ ሆነ። ሁለቱም ዱርዬ ናቸው። እዚ ላይ ግን በጣም ጥያቄ ነው። ኤርሚያስ አሁን ከናሁሜ ጋ ላይ ነው ያለው፣ እሷ ደግሞ ከዚህኛው ልጅ ጋር ጀምራለች ምንም እንደሌላት ሆና። ሁለቱም ዱርዬ ናቸው፣ ዝጋ ማለት ነው። እና እንግዲህ ይህንም ብሎ አባትየው ያስጠነቅቀዋል። በድንገት እንደዚህ የምሽት እንደዚህ ስንትን የምትል እያለ የሀብታም ልጅ ስለሆነ ሚስት እምታመጣው እንደዚህ እየጠጣህ እንደዚህ እንትን እያልክ ነው እያለው ነበረ። በዚህም የተነሳ እሱም እንግዲህ እበር እንደወጣለት በግድ እያችን ጓደኛው አብራው ያደረችውን የኤርሚያስን ጓደኛ ከቤት ያስወጣታል እንደምንም ብሎ። በዚህ የተነሳ እሷም ሞታ ትሄዳለች። እሱም እሷም ጠጭ እና ጫሽ ናቸው፣ ሁለቱም ተገናኝተዋል። በዚህም ጊዜ እንግዲህ አባትዬው ሰክሮ ሲመጣ በጠረባ ብሎ ነው የጣለው። አባቴ እያለ እየተወለጋገደ ሲመጣ አባትየው ለዚህ ነበር የጠበቅኩ ሚስት አገኘሁ እያለ ሲያወራ እንዳንተው ጨጭ አጫሽ ናት አይደል እያሉ ከዛ በጠረባ መጥቶት እየወርቃል ማለት ነው። እንግዲህ ወደ ናሁሜ እና ወደ ማን ነው ኤርሚያስ ጋር ስንሄድ ኤርሚያስ ያሰበውን ነገር ገኒን ከቤት አስወጥተው የራት ግብዣ በማለት ከእሷ ጋር ጭፈራ ጭውት የፍቅር ጨዋታ ብለው አብረው እንግዲህ የራት ግብዣ አድርገው እዛው እንግዲህ አብረው አድረዋል ማለት ነው። እንግዲህ ናሁሜም በሱ ፍቅር ብትወርቅም ግን ራሷን አሳልፋ ሰጥተዋለች። በዚህም ጊዜ እንግዲህ ተጠራጠረ፣ ግን አትከዳኝም፣ እንደዚህ ያደረግኩት ስህተት ነውና

እኔም ከአንቺ ጋር ዘላለም እኖራለሁ እያለ ሲሞላት፣ ወንዶቹ ለምን ነው ካፈቀሩ አስቀድሞ እንግዲህ የፈለገውን ነገር አድርጓል። ፍቅረኛው ስደውልበት ከድንገት ተነስቶ የስራ ስልክ ነው፣ ቆይ ላንሳ በማለት እሷም ብድግ ብሎ መጥፋት ምንድን ነው በማለት ነበረ። የእኔ ፍቅር ጠፋው እያላት ነበረ። ያው እንግዲህ ኑሃሜ አልሰማይችም። ያው ይሄንን እያለ ሳለ እሷ ቁጭ ብላ ነበረ። እዚህ ጋ ያለቀው ማለት ነው። እንግዲህ ኤርሚያስን እዚ ጋ እንዴት አያችሁት? ምክንያቱም እሱም ሌላ ፍቅረኛ ዛለው። ነገር ግን ከእሷ ደግሞ የሚፈልገውን ነገር አድርጓልና የእሱም ደግሞ ጓደኛ የተባለችው ከሌላ ወንድ ጋር እንደምታዩት ነው ማለት ነው። እና ይሄ እንደታዩ ታላቸው ለማንኛውም ቀጣይ ክፍል ምን ይፈጠራል የሚለውን አብረና ያለን። ምክንያቱም እሱ የስራ እንትን ነው ብሎ የፍቅር ሲላ ነበረ ነበር ስራ በስቶ ምናምን እያለ ሲሸውዳት ነበር። እና ይህን ይመስላል። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ እየሆነለን። ባይ ባይ